አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የካሜራውን ጥራት ጨለማ ነው፣ መብራቴም ደብዘዝ ያለ ስለሆነ ኖርማል ካሜራ ላይ ስለምቀርጽ ብዙም ካሜራ ጥራት የለውም። ዛሬ የመጣሁበት የዩቲዩብ ቪዲዮ አይዲያ ምንድን ነው? ብዙ ልጆች ቪዲዮቼ እኔ ኮመንት ላይ ባትኮምቱም ሌሎች ቲክቶክ ላይ ተቆራርጠ የተለቀቁ ቪዲዮች ላይ የኮመታችሁትን ኮመንት አይቻለው ከዛ ውስጥ ኢምፖርታንት ነው ብዬ ከጠየቃችሁኝ ጥያቄ ውስጥ አስፈላጊ ጥያቄ ነው መመለስ አለበት የሚለውን ለራሴ ያሰብኩትን ይዤ መጥቻለሁ። የመጀመሪያው ጥያቄያችሁ ኢትዮጵያ ውስጥ እቃ የለም ወይ ነው። በጣም ጥሩ ጥያቄ ነው። ኢትዮጵያ ውስጥ ለምሳሌ ስቶቭን ያሁን ሰሞኑን ሰው ገዝቶልኛል እና ባለ አራት አይን ሰላሳ ሺህ ብር ነው ሰላሳ ሺ ብር ነው የተገዛልኝ፣ ዲስካውንት ተደርጎልኝ ግን ሀያ ስምንት ሺ ያው ከልጁ ጋርም ካለን ቅርበት እህቱ ደግሞ መልካም ከመሆና የተነሳ እኔን ስለምታደንቀኝ ስለምትከተለኝ ለማበረታታት ብላ ሁለት ሺ ብር አስተያየት አድርጋልኛለች። አሁን ላይ ሰላሳ ሺ ብር በኢትዮጵያ የሳውዲ ምናልባት አምስት መቶ ሪያል ሊሆን ይችላል። አምስት መቶ ሪያል ኦር አራት መቶ ምናምን ብር ሊሆን ይችላልና ያ አራት መቶ ምናምን ብር እኔ ብሆን በአንድ ጊዜ ሰው ባይገዛልኝ ራሴ በአንድ ጊዜ አውጥቼ ለመስራት ለመግዛት እፈራለሁ። ለምን ያን ሰላሳ ሽ ብር እኔ ምናልባት በወር ውስጥ ላላመጣ እችላለሁ። አይደለም በወር ውስጥ በሶስት ወር ላልተካው እችላለሁ። ስለዚህ የማልተካውን ብር አላወጣም። እናንተ ግን አረብ ሀገር ላይ ሆናችሁ እቃ ስትገዙ አንደኛ በኳሊቲ ደረጃ ኳሊቲ ያለው ዕቃ ነው የምትገዙት፣ በገንዘብ ደረጃ ደግሞ ስራ አላችሁ። ኦኬ ከዚህ ወር አምስት መቶ ሪያል አንድ ዕቃ ብትገዙ በቀጣይ ወር ትተኩታላችሁ። ያን አምስት መቶ ብር በቀጣይ ወር ብትገዙ በቀጣይ ወር ብራችሁ እየተተካ ነገር ግን ከምትሰሩት ከላይ ከላይ ለምሳሌ ሁለት ሺ የምትሰሩት ሰዎች በወር አምስት መቶ ብር ለሁለት ዕቃ ብታውጡ፣ ለምሳሌ አንድ የሊጥ ማብኪያና አንድ የሽንኩርት መፍጫ የቤት የመኖሪያ ቤት ትንሿን መግዛት ትችላላችሁ። የቡና መፍጫ፣ የውሃ ማፊያ በወር ውስጥ ሁለት ሁለት ዕቃ፣ አንዳንድ ዕቃ መግዛት ትችላላችሁ። ገብቷችኋል። በአንድ ዓመት ውስጥ አምስት አምስት መቶ ብሮ ብቻ እያወጣችሁ የምትፈልጉትን ኤሌክትሮኒክስ እቃ ከፍሪጅ እና ከቲቪ ውጭ ማሟላት ትችላላችሁ ከገሳለ ውጭ። ገሳለውም ደግሞ ከጠየቃችሁ ኢትዮጵያ ውስጥ የለም ወይ? አለ፣ በደንብ አለ። ግን ምንድን ነው የሚባለው፣ አለ ኳሊቲ ዋን እና ኳሊቲ ቱ የሚባል ነገር አለ። አሁንም ቢሆን ቻይና ለእኛ ለኢትዮጵያውያን፣ ለአፍሪካ ሀገሮች የምታመርተው ሜድን ቻይና በጣም በወረደ ማቴሪያል ለምሳሌ ወደ አፍሪካ የሚመጡ የወንድ ፓንቶችም ሆነ የሴቶች የሚመረቱት ከወዳደቁ ሀይላንዶች ከፕላስቲክ ነው ይሰራል ለዛ ነው ለብሰን ምቾት የማይሰማን ለምን እኛ የአፍሪካ ሀገሮች ደህና ብር መክፈል ስለማንችል የምታመጣልን ደረጃው ጥራቱ በጣም የወረደ እቃ እንዳያጡት ነው እንጂ እንዳይጎዱ የሚል አስተሳሰብ የላትም። ከምግብ ጀምሮ ማለት ነው። ሁለተኛ ነገር ደግሞ ያንም ፓንት የለበሰ ሰው ኮምፎርት አይሰማውም። ወይ ወገቡን ያቃጥለዋል፣ ወይ ደግሞ ሙሉ ፓንቱን የለበሰበት ቦታ ተለይቶ ሙቀት በጣም ይሰማዋልና ለአፍሪካ ለአረብ ሀገራት ግን ስትልክ ከወዳደቁ ፕላስቲክ የተመረቱ ፓንቶችን ሳይሆን ከጥጥ ከጥጥ ኦሪጂናል ኮተን የተመረተ ነው የምትልከው። ለምን እዛ ሀገር ደፍረው ይገዙታል። ዋጋቸውን እሷ የጠየቀችውን ዋጋ መክፈል የሚችል አገር ስለሆነ ከኮተን ነው። ከፓንት አቅም ከካልሲ አቅም ለእኛ ለአፍሪካዎች እና ለአረብ ሀገራት የምትሰራው በጣም ድፍሬንስ አለው። ለኢትዮጵያ ወይንም ለአፍሪካ ሀገሮች የሚሰሩት ፓንት እና ካልሲ ከወዳደቁ ሀይላንዶች፣ የውሃ ኮዳዎች፣ ጀርካኖች ከንደዛ ከእንደዛ ነው የሚሰራው። ፕላስቲኩ ወደ ጨርቅነት በኬሚካል ቀይረው ነው የሚሰሩለን። ለዛም ነው ኮንፈርት የማይሰማል ምቾት የለም። የቻይና ጫማ ከለበስን ሁለት ሰዓት ሶስት ሰዓት ከተቀመጠን አውልቀን እንጣለው ነው የምንለው። ውሸት ምን ያደርጋል? ሽታውስ፣ ሽታው እግሩ የማይሸት ሰው ሁላ ያሸታል። ለምን? ፕላስቲክ ስለሆነ ሙቀት ነው የሚስበው። ለዛ ከዛ አገር ስትገዙ ጥሩ ነው ያልኩኝ ዋነኛው ምክንያት ከኳሊቲ ደረጃ ነው። ሁለተኛ ነገር ደግሞ ለምን ብሩን ይዘን እዛ መተን አንገዛ? በጣም ጥሩ ጥያቄ ነው። ለምሳሌ አንቺ ለቤት እቃ ብለሽ ለቤት እቃ ብለሽ መድበሽ ለምሳሌ አምስት መቶ ሺህ ብር ይዘሽ ብትመጪ መጪ የኤሌክትሮኒክስ ብቻ፣ ለሶፋ ምናምን ላልጋ አይደለም ኤሌክትሮኒክስ ብቻ ልገዛ፣ የዚህን ያህል ብር ይበቃኛል ብለሽ ልክ ስትመጪ፣ የመጀመሪያ ቀን ሱቅ ሄደሽ ልትገዢ ስትጠይቂ፣ ያሳሳሻል፣ ብሩን ለማውጣት ያጓጓሻል። ለምሳሌ ገሳላ አስራ ስድስት ኪሎ ስልሳ ሺህ ብር ነው አየሽ? ስልሳ ሺ ብር ነው። እዛ ሀገር ግን አንቺ ብትሰሪ የግማሽ ወር ደሞዝሽ ነው። ገሳላ የሚገዛው አንድ ሺ ብር ጀምሮ አለ። ገሳላ በስምንት መቶ ሪያል አለ። አይተሻል። የወር የደሞዝሽን ግማሽ ገሳላ ላይ ይገዛልሻል። ኢትዮጵያ ውስጥ ግን መጥተሽ የምታመጩ ብር ለምሳሌ አምስት መቶ ሺ ብር የአይ ቲንክ አስራ ምናምን ሺ ብር አይደል? አስራ ምናምን ሺ ሪያል ማለት ነው። አስራ ምናምን ሺ ሪያል አንጥተሹ ኢትዮጵያ ውስጥ የሚገዛልሽ ገሳላ 60 ሺህ ብር ነው እንደነገርኩሽ። ስቶቭ፣ እቺ አራት አይን ያላት ተንቀሳቃሿ 30 ሺህ ብር ናት። ኦቨን ያለውን ደግሞ ትልቁን መግዛት ከፈለግሽ 60 ሺህ ብር ነው። ኦኬ። ኦቨን ፍሩን ያለው ከላይ ስቶቭ ያለው በተጋዝ መግዛት ከፈለግሽ 60 ሺህ ብር ነው። ገሳላና ስቶቭ ብቻ 120 ሺህ ብር ነው። የሌውን ሽንኩርት መፍጫ፣ የሽንኩርት መፍጫ ኢትዮጵያ ውስጥ ከ4500 ብር ጀምሮ ነው የኤሌክትሪክ ከፈለግሽ ነው ከሶስት ኪሎ ጀምሮ ማለት ነው። ከ4500 ብር ጀምሮ ነው። 4500 ብር ማለት በሳውዲ መቶ ምናምን ሪያል ነው። አንቺ ግን ከዛ በ50 ሪያል ትገዣለሽ። በ50 ሪያል፣ በግማሹ ማለት ነው። 2000 ብር እንኳን ባልሞላ ዋጋ፣ ረከስ ያለም ከፈለሽ ሞልቷል። 40 ሪያል፣ 55 ሪያል ሚሸጥ በጣም ሞልቷል። ያን ትገዣለሽ። ኦኬ። ለምሳሌ ውሃ ማፊያ፣ ውሃ ማፊያ ልግዛ ብቴ ነው እዚህ። አንድ ሌትር የማይሞላ ግማሽ ሌትሩ ማለት ነው ብር እዛ ልግዛ ብትይ ስልሳ ሰባ ሪያል አይሽ። ልዩነት በጣም አለው። አንደኛ እየሰራሽ ከስር ስር ትተኪያለሽ። ሁለተኛ ነገር ደግሞ ቅናሽ ነው እቃው። ይሄንን እቃ ግዙ ብዬ ስነግራችሁ ብዙዎቹ ቀረጡስ ቀረጡስ ቀረጡስ ብላችኋል። ቪዲዮን እስከ መጀመሪያ እስከ መጨረሻ ስላላዳመጣችሁት ነው እንጂ ይሄንን እድል የምትጠቀሙት ብዬ ጠቅሻለሁ። ከቀረጥ ነፃ ማጻፍ የምትችሉ ቀረጥ ነጻ ማጻፍ የምትችሉ ሁለተኛ ነገር ደግሞ ቀረጥ ብከፍልም ችግር የለውም የምትሉ ሰዎች ቀረጥ መክፈል የማይከብዳችሁ ሰዎች ከኳሊቲ አንጻር አምጥታችሁ ቀረጥ ብትከፍሉ ነው የሚሻለው 500 ሺህ ብር አምጥታችሁ እዚህ እቃ ገዛለው ከምትሉ የ በኢትዮጵያ የሁለት መቶ ሺህ ብር እቃ አምጥታችሁ 100 ሺህ ብር ቀረጥ ብትከፍሉ ይሻላል ለምን ጥራት አለው ኳሊቲ አለው ገብቷችኋል ለኛ አሁን ለምሳሌ ዋይፋይ ዋይፋይ፣ ይሄ የኔ ብዙ ጊዜ አሳይቻችኋል አይደል? ዚቲ ይባላል፣ ዚቲ ይባላል። ከዛ ከሳውዲ ስገዛው 200 ነው 320 ሪያል ምናምን ነው የገዛው። 320 ሪያል ማለት በዛ በነበርኩ ጊዜ ነው ይዛ ወደ 11500 ብር ነው በኢትዮጵያ ማለት ነው። የዚህ ተመሳሳይ አለ ኢትዮጵያ ውስጥ 15000 ብር ነው የሚሸጠው፣ ግን ቻይና ነው የኔ ዋይፋይ። ቻርጅ በስርዓት በስርዓት ፉል አርጌ ከወጣሁኝ ስምንት ዘጠኝ ሰዓትን እንጠቀማለሁ። ከስምንት ሰዓት እስከ ዘጠኝ ሰዓት ድረስ ይሰራልኛል። አሁን እዚህ ኢትዮጵያ ውስጥ አስራ አምስት ሺ እና አስራ ስድስት ሺ ብር የሚሸጠው ዋይፋይ ደግሞ ቻርጅ ፉል ቻርጅ ተደርጎ ሶስት ሰዓት ሁለት ሰዓት ነው የሚያገለኝ። በዚህ እንኳን ልዩነቱን ማወቅ ትችላላችሁ። ስለዚህ ውዶቼ እኔም መመክራችሁ ምክሬ ከተመቻችሁ ማንም ሰው የእኔን ምክር ሙሉ ለሙሉ ይስማ አላልኩም። የሚጠቅማችሁን ብቻ እናንተ ያስፈልገኛል የምትሉትን መርጣችሁ መውሰድ መብት አላችሁ። ለምሳሌ ስንዴ ሲመጣ ከእንክርዳድ ጋር ነው አደለም? እናንተ የሚያስፈልጋችሁ ስንዴው ስለሆነ እንክርዳዱን ለቅማችሁ ነው የምታወጡት። ልክ የእኔን ምክር እንደ ስንዴና እንክርዳድ አይታችሁ ለእናንተ የሚጠቅማችሁን ብቻ ወስዳችሁ ተጠቀሙ። መሳደብ አያስፈልግም። ኢትዮጵያ የለም ወይ? የሆነ የንቀት ኮመንት አያስፈልግም። ጥያቄ ጠይቁኝ እኔ መልሳለሁ። ያም ቪዲዮ የሰራሁት በሰው ጥያቄ እንጂ ራሴ አስቤበት አይደለም። አሁንም ቢሆን ድንግር ላላችሁ ሰዎች ነው። ይሄ ቪዲዮ ከተመቻችሁ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ጋሞባል ትናነኝ ባይ ባይ። መልካም